ሳሚ የሄዌን ልጅ ሳሮን እንደወሰደቻት ወይም ደግሞ እንደሰረቀቻት አወቀ እናም አንቺ ሳሮን አንቺ ነሽ ለካ ልጅቷን የሰረቅሻት እንዴት ነው እንዴት ነበር ስታስመስ የነበረው እኛ እንደዚህ የተጨነቅን አብሬት ሲጨነቅ ነበረ እንዴት እንደታደረጋለሽ ልጅ ሳሮን ምን ሆነሽ ነው አሁን ግን ምንም አይነት ነገር እንዳትዋሽኝ እኔ ሁሉንም ነገር አውቅያለሁ በራሴ መንገድ ሁሉንም አጣርቻለው ቆይ ግን ምንድን ሆንሽ ምንድን ሆንሽ ታመሻል ጸበል ውሰድሽ ወይስ ምን ሆነሽ ነው? ለምንድሮ ግን እንደዚህ የማላቅሽ ሰው ሆንሽ እና ጨካኝ ሰው ሆንሽ፣ ምን ሆነሽ ነው ይላታል ማለት ነው። ሳሮንም በጣም ትቆጣና ቆይ ሳሚ ግን አንተም እንደ ሌሎች ሰዎች ነው የምታየኝ ማለት ነው? በጣም አዝናለሁ። አንተ እኳ እንዴት አትረዳኝም ወንድሜ? እንደዚህ ወይነጅ ይለኛል፣ አንተም እንደዚህ ቆይ ግን ምንድን ነው? እዚህ ቤት ምን አረኳቸው? ቆይ እዚህ ቤት ወጥቼላችሁ ሊድ እንዴ ምን አደረግኳችሁ ብላስትለው ስትለው፣ ኧረ እባክሽ ይህ ደግሞ ሌላኛው ማስመሰል ነው። ይኸውልሽ አሁን ሁሉንም ነገር አውቅያለሁ። እናም አልፈራም። ንገሪኝ፣ ሁሉንም ተናገሪ። ለምንድነው ልጅቷን ወሰድሻት? የት ነው ሰደረሻት? እኔ ሁሉንም ነገር አውቅያለሁ። አሁን ላይ ግን ልትዋሽኝ እንዳትሞክልት። እናም ልብስ እስሲ ግባና የህዌ ሻንጣ ውስጥ ይኖራል የሆነ ልብስ የእሱን ልብስ ስለዚህ እዛና ትለዋለች ማለት ነው። ምክንያቱም ሳሮን መድኃኒቱን ሳሚ እንዲያገኘው ከዛም በኋላ ሂዊነት የመረዘችው ለማስባል ነበረ። እናም እሺ ብሎ ሳ ይገባል ወደ ውስጥ ማለት ነው። ሲገባ ሳሚም ሻንጦን ሲከፍተው ያ መድኃኒት ነበር የተገኘው። እንዴት ሊሆን ይችላል? እንዴት ልትመርዘው ትችላለች ብሎ እሱን ብድግ ያደርግና መድኃኒቱን ኪስ ውስጥ ያደርግና እሺ በቃ እኒ ሳሪ ትለዋለች አዋ አግኝቻለሁ፣ ይላል እና ሻንጣ ውስጥ ምንም ነገር አላገኘም። ትለዋለች አረ ምንም አላገኘም። ምን አገኛለሁ ማለት እንዴት ሊሆን ይችላል ማለት ነው። ምክንያቱም ያ መድኒት አገኘውት ብሎ እሷ ነች የገደለችው እን ወይም ደግሞ እሷነች የመረዘችው እንድላት ነበር የፈለገችው። ነገር ግን ሳሚም እንደዛ አላላትም። መድኒቱን ግን በኪሱ ይዘዋል። እንዴት ለምን ምንም ነገር አላገኘ ክላ ሶስት እንዲ ሻንጣ ውስጥ ምንም ነገር የለም ትላለ። ምን ሊኖር ይችላል? እሽ በቃ ይልና ከዛም በኋላ እየሄዱ እያለ ከዛ ተመጣለ ህዊ ህዊ ስትመጣ፣ አንቺ ውሻ አንቺ ነሽ ወንድሜ ናሳጣሽኝ አንቺ ነሽ አንቺ ደግሞ ዛሬ እኔ ገልሻለሁ ብላ ቢላይዛ ልትወጋ ስትል፣ አረባክሽ ሳሪ ምን እያልሽ ነው? እንዳትሳሳሽ ሳሪ ታይባከሽን እኔ እንዳትገይኝ እያለች ህዊ መማፀን ጀምረች። ነገር ግን እሷ ግን ምንም ነገር ልሰማት አልቻለችም። እንደዛ እያለች ሂሩት ትመጣለች። ሂሩት እህታቸው እንዲህ ህቴ እንዲህ ህቴ እንዳትሳሳች ህቴ ይህን ነገር ታይ ታይ ባክሽንታይ እያለቻትኝ እያለ ህዊን ልትወጋትኝ ትላለች። እናም ህዊን ለማዳል ህወት ህይወት ዛሬ መሞቻሽ ቀን ነው ዛሬ አንቺን አጠፋታለሁ። ወንድሜን አሳጣሽኝማ። አንቺ አትቀመጭም። አንችነች ነሽ ህይወቴን ሁሉ ያመሰቃቀልሽው እያለች ሄሩትም እንዲህ ብላ ዘላ ትገባና ከዛም በኋላ ህዌን ለማስቀረት ስትል ሳሮን ህይወትን ሄሩት እህቷን በቢላ ትወጋታለች። እናም ደሙ ስታይ ወይኔ ጉዴ፣ ወይኔ ጉዴ፣ ወይኔ እህትና ወንድሜን ገደልኳቸው በአንድ ቀን እያለች ወይኔ በራሴ እጅ ወንድሜንም እህቴንም አጣጥ እያለች እያለቀሰች እያለ ስልኳ ይጠራዋል። ስልኳ ሲደወል እናታቸው ነበረች። ወይኔ እናቴ፣ ምልልሽ ነው አሁን? ልጆችሽን ሁለቱንም ገደልኳቸው ብዬልሽ ነው ወይስ ምንድን ነው? የእናት ወድ እኮ ነግሯት ነው እንድ ልደውል ቻለች፣ እያለች እሷም እያለቃቀሰች ከዛ መጨረሻ ላይ እሷንም ወደ ሆስፒታል ይወስዷታል። እናም ወደ ሆስፒታል ከሄደች በኋላም ሁለቱም ተችሏቸው ይመለሳሉ። ሳሚም እዟቸው ይመጣል። ሰላም ሰላም፣ ውድና የተቀበራቸው የቻናል ቤተሰቦች እንዴት ናችሁ? ሌታና ናችሁ፣ ሁሉ ሰላም ሰላማችሁ። በዚህ ትበለስ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰቡ ነው ቤተሰቡ ናችሁም ከልብ ነው ማመሰገን። ውድ ቤተሰቦች፣ ዛሬም የህይወት መንገድ ቀጣይ ክፍል እየላኩ ትመጥቻለሁ ማለት ነው። እንግዲህ ህይወት ወይንም ደግሞ ጽናት ሆናል፣ ላቦታ የምሰራዋ ህይወት አሁን ላይ በጣም ስቃይ ውስጥ ነው ያለችው፣ እያሰቃየቻት ነው ያለችው። እናም ከዚህም በፊት ሳሮን ህይወትን ለመመረስ ምግብ አዘጋጅታ በጁስ አድርጋ አዘጋጅታለት ብ በቃ ምላትኝ ጥላት፣ እሷም ወደ ስራ ሄዳ ነበር። እናም ሳሮን ስትወጣ ደውላ፣ በሉ እንግዲህ ትንሽ ቆይታችሁ ሄዳችሁ ሬሳውን አንሱ። አሁን እኔ ይቻለው ሁሉ ነገር ሰጥቻታለሁ ብላም ሄዳ ነበረ። ነገር ግን እና ዳዊት ስም ተሽሏቸው ይመጣሉ ወደ ቤት። ቤት ሲመጡ ግን እህታቸው ሳሮን አላገኛትም ነበር። ቆይ ግን እህቴ ሴት ዳ ነው እንንስቶ እንዴት ይሩት እንደዚሁና እንዴት ነው መታኳን፣ እንዴት አልጠየቀችንም? ይሄን ያክል ለእኛ ምንም አይነት ግድላትም ማለት ነው ይላል ዳዊት ማለት ነው። እናም አሁን ነወጣችሁ ይላል ማለት ነው ዳዊት ማለትም ሳሚ። እናም እንዲ ያለ ቆይ ግን እህቴ ምንድን ነው ምንና ነው እናም ህዊ ማን እንደጎዳትኝ። ይህም ምንድን ነው የምትበሉት? የምትበሉት ነገር ነገር ወይ እና ልስራላችሁ። አሁን መብላት አለባችሁ ትላለች ማለት ነው። እናም ዳዊትን ብድግ አድርጎ እሺ፣ በቃ ህዊ አሪፍ ሽሮሽ ስርልን እህቴ፣ መብላት አለብሽ ይላታል ማለት ነው። እህታቸውም አይኔ፣ መብላት እንኳን ፍላጎት የለኝም ትላለች። እንደ መብላትም አለብሽ ይላታል ማለት ነው

ይስቃል ማለት ነው። እንዲሁም ደግሞ ሄሩትን ትስቃለች። እናም ግን ሳሚ ግን ሲያትኝ ደስ አላለችም። ሳሚም ይውልሽ ቡናን ከሆነ ህይወት አንፈለዋለች አንቺ ግን ወደ ቤትሽ መሄድ ትችያለች ይላታል። ብድግ አድርጋ ወጠጤ አታፍርም እንዴ ደግሞ ከኔ ጋር ማውራት ስትፈልግ ትላለች ማለት ነው። ሳሚም እኔ ልሄድላችሁ በቃ ብሎ ጥሏት ይሄዳል ማለት ነው። አንተ በዚህ ማለት ነበር ትላለች ጓደኛው ጓደኛዋ ይህዊ ጓደኛ ቸውም አንድ ላይ ስብስብ ብለው ቁጭ ብለው እያለ ዳዊትን እህቱ ቆይ ወንድሜ ቆይ፣ ግን ያንተ ነገርስ ቆይ ግን እንደዚህ ተድበስብሶ ሊያልፍ ነው ትላዋለች ማለት ነው። ሳሚን ብድጋ አድርጎ አዎ እውነቷን ነው። ቆይ ግን ማን ሊመርዝ ይችላል ብሎ ጥያቄ ይጠይቀዋል። ዳዊትን ብድግ አድርጎ እኔ እንጃ እርወይ መንገድ ላይ ድሮና ትበልቸ ነበር እናም ወደዚህ ስመጣ ሳሮን ለህዊ እያዘጋጀችው ጁስ ነበር፣ እሱን የጠጣሁት። ሌላ ነገር የተጠቀምኩት ነገር የለም። ሳላስበው አመመኝ። እርግጠኛ ነኝ ዶናቱ ነው የሚሆን፣ መቼም ጁሶ አይሆንም ሚልና ይላል። ምክንያቱም ጁሱን እህቱ ስላዘጋጀችው፣ እህቱን ደግሞ በጣም ያምናታትን ብድግ አድርጋ ቆይ ውጭ ላይስ ቢሆን ማናንተ ለመጉዳት እንደዚህ ያደርጋል ትላለች። ዴቭን ብድግ አድርጎ እኔንቻ ይላል ማለት ነው ውልሽ ዋናው ደና መሆኔ ነው ይልና አንቺ ግን እንዴት ነሽ ብሎ ሂሩትን ይጠይቃል። እኔ ደና ነኝ ትለዋለች። አሁንስ እንዴት በጩቤ ልትወጊ እንዴት ቻልሽ? ለምን አትነግሪኝም? ይላታል። ሁለት ሰው መንገድ ላይ ሲጣሉ አየ አገኘው። እናም እነሱን ደግሞ ለመገላገል ስሞክር በጩቤ ሳያስቡ ወጉኝ። ይሄ ነው ያለው ነገር ትላለች። ግን ሁለቱንም ፖሊስ ይዟቸዋል ትላለች ማለት ነው እናም ይህ ሁሉ ህዊ ስለምታቅ በጣም ነበር ተገር ማስተያየት የነበረው። ምክንያቱም እየዋሸች ነበረ። እንዴት እህቴ ናት ይወጋች ማለት በጣም ከባድ ነው። እናም እንደዛ ግን አላለችም። ስለዚህ ሰዎችን ስገላግል መሀል ላይ ገብቼ ከዛም በጩቤ ተወገው ነበር ያለችው እንጂ ቆይ ግን እንዴት ሴት አይደለሽ እንዴ? ዝም ብለሽ ስቅብለሽ አትሄጂም? ቆይቼ ከዚህ በላይ ስተጎርተሽ ቢሆን ምንድን ነው የሚደረገው ብሎ ይላታል ወንድሜ። በቃ ተረፍ ያለው ችግር የለውም ትላለች ማለት ነው። ሳሚን ብድግ አድርገው፣ አዎ አሁን እንኳን ደናነሽ ሌላ ጊዜ ግን መጠንቀቅ አለብሽ ይላታል ማለት ነው። ዝም ብድግ አድርጋ፣ አትጨነቁ፣ ከአሁን በኋላ ዝጣብ ባለበት ዝር አለልም ትላለች ማለት ነው። ልትሞችም እኮ ትቺ ነበረ ይላታል ማለት ነው። ህዌም ብድግ አድርጋ አረ ሲጠንጀሮ ይደፈን ትለዋለች ማለት ነው። እናም እንደዚህ እያለች እያለ ሳሚ ደግሞ በሉ እንግዲህ እኔም እንግዲህ ወደ ውጭ ወጣ ብዬ አየር ልቀበል ብሎ ይወጣል ማለት ነው። ፈልጉት ካለ ላምጣላችሁ ምን ትፈልጋላችሁ? ይላል ሳሚ ማለት ነው። ዳዊትን ብድግ አድርገው አይ አሁን ምንም ነገር አንፈልግም፣ ነገር ግን ሰሞኑን በተከታታይ ሆስፒታል ስለነበር አሁን ላይ ግን ብታርፍ ጥሩ ነው ይላል ማለት ነው። አይ ችግር